የኢትዮጵያ ፕሪሚየር ሊግ ሀያ ስድስተኛ ሳምንት ምርሃ ግብር ትናንት በተደረጉ ሁለት ጨዋታዎች ተጠናቋል። ኢትዮጵያ መድንና ሀዋሳ ከተማ ተጋጣሚዎቻቸውን አሸንፈዋል። ኢትዮጵያ መድን ከኢት ኤሌክትሪክ የተገናኙበት ጨዋታ በመጀመሪያው አጋማሽ ጎል አልተቆጠረበትም። ሆኖም ኢትዮጵያ መድን ተደጋጋሚ ሙከራዎችን አድርጓል። ይህም ፍሬ አፍርቶላቸው በመጨረሻዎቹ 15 ደቂቃዎች ሁለት ግቦችን አስቆጥረዋል። መሐመድ አብራ ሁለቱንም የመድን ግቦች ሲያስቆጥር ቡድኑ መሪነቱን አጠናክሯል። መሐመድ አበራ በዓመቱ በፕሪምየር ሊግ ያስቆጠራቸውን ግቦች ብዛት አስር አድርሷል። መድን ነጥቡን 51 ሲያደርስ ከተከታዩ ባህር ዳር ከነማ በ11 ነጥብ በመብለጥ ለሻምፒዮናነት እየተንደረደረ ይገኛል። ኢትዮ ኤሌክትሪክ በበኩሉ ባለፉት አምስት ጨዋታዎች ሶስተኛ ሽንፈቱን አስተናግዷል። ቡድኑ ወደ ፕሪምየር ሊግ በተመለሰበት ዓመት እንደገና እንዳይወርድም ተሰግቷል። 13ኛ ደረጃ ላይ ሲቀመጥ ከወራጅ ቀጠና ክለቦች በሁለት ደረጃ ና በሁለት ነጥብ ብቻ ከፍ ብሎም ተቀምጧል። በትናንት ሌላ ጨዋታ ሐዋሳ ከተማ ኢትዮጵያ ንግድ ባንክን ሁለት ለአንድ አሸንፏል። በጨዋታው ንግድ ባንክ ቀድሞ ግብ አስቆጥሮ ነበር። ነገር ግን ሐይቆቹ በአሊ ስሊማን ሁለት ግቦች ታግዘው ሶስት ነጥብ አሳክተዋል። የአምናው የኢትዮጵያ ፕሪምየር ሊግ ኮከብ ግብ አስቆጣሪ አሊ ስሊማን ዘንድሮም በ12 ግቦች የኮከብነት ፉክክሩን እየመራ ነው። የኢትዮጵያ ፕሪምየር ሊግ 27ኛ ሳምንት ጨዋታዎች ከአንድ ሳምንት በኋላ ይመለሳሉ። የኢትዮጵያ ሴቶች ፕሪሚየር ሊግ 23ኛ ሳምንት ጨዋታዎች ትናንት ተጀምረዋል። የእለቱ ቀዳሚ መርሃግብር ባህርዳር ከነማ በቦሌ ክፍለ ከተማ 3 ለባዶ የተሸነፈበት ጨዋታ ነበር። የቦሌ ክፍለ ከተማን የማሸነፊያ ግቦች ዳሳሽ ሰዋገኝ ና ጤናዬ ሌታሞ ከብረን ባሳረፍ ችለዋል። ውጤቱን ተከትሎ ቦሌ ክፍለ ከተማ ነጥቡን 25 በማድረስ ከወራጅ ስጋት ሙሉ ለሙሉ መውጣት ችሏል። በ20 ነጥብ 11ኛ ደረጃ የሚገኘው ባህርዳር ከነማ ይህን ጨዋታ መሸነፉን ተከትሎ የመውረድ ስጋት ውስጥ ገብቷል። በቀጣይ ባህር ዳር ከነማ ከኢትዮጵያ ንግድ ባንክ የሚጫወት መሆኑ ደግሞ የቤት ስራውን አክብዶበታል። ሐዋሳ ከተማ ከመቻል ጋር ያደረጉት የዕለቱ ሁለተኛ ጨዋታ ሐዋሳ ሁለት ለአንድ ማሸነፍ ችሏል። የሐዋሳ ከተማን የማሸነፊያ ግቦች ቅዱስ ጤካ ና ሙሽ ዳንኤልም አስቆጥረዋል። ሐዋሳ ከተማ በቅርብ ተከታታይ ሶስት ጨዋታዎችን ማሸነፍ ችሏል። ውጤቱን ተከትሎም ሐዋሳ ከተማዎች በጊዜያዊነት ነጥቡን ከመሪው ንግድ ባንክ ከመሪው ማለት ነው በአምስት ነጥብ ብቻ ማጥበብ ችለዋል። ዛሬ ረፋድ ላይ ልደታ ክፍለ ከተማ ከአዳማ ከተማ ጋር ጨዋታቸውን አከናውነው ነው መርሃ ግብሩ። ያለ ጎል ተጠናቋል። ከሰዓት ውድድሩ ይቀጥላል። አርባ ምንጭ ከኤሌክትሪክና የሊጉ መሪ ንግድ ባንክ ከወረደ ውሃን በሪቾ ይጫወታሉ። በዘጠነኛው የመላ አማራ ጨዋታዎች በቅርጫት ኳስ ውጤታማ ሆነው ለማጠናቀቅ ዝግጅት እያደረጉ እንደሚገኙ የባህር ዳር ከተማ አስተዳደር ተወዳዳሪዎች ገልጠዋል። ስምንተኛው መላ አማራ ላይ በቅርጫት ኳስ ስፖርት የነበራቸው የበላይነትም ለመድገም እንደተዘጋጁ ከተማ አስተዳደሩ አስታውቋል። ዳናይ ሲሳይ ዘጠነኛው የመላው አማራ ስፖርታዊ ጨዋታዎች በደሴ ከተማ አዘጋጅነት በያዝነው ወር መጨረሻ ላይ ይካሄዳል ተብሎ ይጠበቃል። በውድድሩ ላይ የሚሳተፉ ዞኖችና ከተማ አስተዳደሮችም የቅድመ ዝግጅት ስራቸውን እያከናወኑ ይገኛሉ። በመላው አማራ ውድድሮች ላይ የተሻለ ውጤታማ ሆኖ ለማጠናቀቅም የባህር ዳር ከተማ አስተዳደር በሁሉም የስፖርት አይነቶች ዝግጅት እያደረገ ነው። ከተማ አስተዳደሩ በቅርጫት ኳስ ስፖርት በወንዶች የነበራቸውን ውጤታማነት ለማስቀጠልም ዝግጅት እያደረጉ እንደሚገኙ አሰልጣኙና ስፖርተኞች ገልጸ ፕሮግራም አለ። በዚያ ፕሮግራም ውስጥ ታዳጊዎች ናቸው እነሱ እየሰሩ የነበሩ ናቸው። አሁን ነባር ልጆች የተቀላቀሉ አለው። እንደዚህ ውድድሩ እንዳለ ሲሰሙ እኛም መሳተፍ እንፈልጋለን ብለው መጡ። አሁን እነሱም አብሮ ተቀላቅሎ ጠንክረው እየሰሩ ያለ። ዝግጅቱ ጥሩ ዝግጅት ነው። ዝግጅታችን እንግዲህ ከአስቀድመን ነው። በደንብ በይበልጥ ተደራጅተን የጀመር ነው። ከአንድ ወር በፊት አካባቢ ነው የጀመር ነው እና ለዝግጅቱ ለውድድሩ በጣም ዝግጅታችን አሪፍ ላይ ነው። አሁን ዝግጅታችን እንግዲህ የጀመረው ከሁለት ወር በፊት ነው የጀመር ነው። ከዚህ ትሬኒንግ አቁመን አናውቅም። ከሁለት ወር በፊት ደግሞ የተሻለ ስልጠኖች ለጌማችን የሚያግዙን ነገሮችን ስንሰራ ስንሰለጥን ነበር። እና አሁን አርፍ ተዘጋጅተናል ብዬ አስባለሁ። ውጤት ለማምጣት አመቱ ሙሉ ልምምዳቸውን ሳያቋርጡ የቀጠሉት ቅርጫት ኳስ ስፖርተኞች በመላው አማራ ውድድር ላይ ባህር ዳር ከተማ አስተዳደርን ወክለው የነበራቸውን ውጤታማነት ለማስቀጠልና በውድድሩ የወርቅ ሜዳሊያ እንደሚያመጡም ገልጸዋል። እኛ ውጤቱ እዚያ የሚታይ ነው። እንግዲህ ሌላ እዚያም ቤሳት አለና እኛ አሁን ባለው ተዘጋጅተናል። ውጤታችን የትኛውም ሚምጣ በጎ የሚሆን መጥፎ ይውጣል ውጤት ይምጣ፣ እሱን እንቀበላለን እንግዲህ በሰራ ነው ልክ እናገኛለን ብለን ተስፋ እናደርጋለን። ያው እንግዲህ ከፈጣሪ ጋር እኛ ውድድሩን በማሸነፍ እንጨርሰዋለን ብለን አስበናል። እንግዲህ ተጋጣሚዎቻችን ስለማናውቀው ከነሱ የተሸለን ለመገኘት ከአሁኑ እንግዲህ ዝግጅት በደንብ አጠናክረን ጀምረናል። የምናሸንፍ ይመስለኛል። እኛ የወርቅ እንመላለን ብለን አስበናል። አንደኛ ነው የምንወጣ ብለናል። እንግዲህ ከዝግጅት አንደኝነት እንጠብቁ እላለሁ። የባህር ዳር ከተማ አስተዳደር ወጣትና ስፖርት መምሪያ ባለሙያ የሆኑት አቶ ገብየ ሞሳ በቅርጫት ኳስ በስምንተኛው መላው አማራ ስፖርታዊ ውድድሮች ላይ የነበራቸውን ውጤታማነት ለመድገምም ዝግጅቶች መጠናቀቃቸውን ገልጸዋል። ያው እንደ ባህር ዳር ከተማ አስተዳደር እና እኔም እንደያዝኳቸው የስፖርት አይነቶች በወንድም በሴትም የወርቅ ሜዳሊያ ለማምጣት ነው። እጅ ኳስም በተመሳሳይ ስምንተኛው መላ አማራ ጎንደር ላይ በተካሄደው በሴቶች የወርቅ መዳሊያ በወንዶች ደግሞ ተሳታፊ ሆነን የተመለስ ነው። አሁን ግን በሁለቱም የስፖርት አይነት በሁለቱም ጾታ የወርቅ መዳሊያ ለማምጣት ነው እየተዘጋጀን ያለ ነው። የባህር ዳር ከተማ አስተዳደር ከቅርጫት ኳስ በተጨማሪ በእግር ኳስ፣ አትሌቲክስ፣ ወርለር፣ ቴኳንዶና እጅ ኳስ የስፖርት አይነቶች ጠንካራ ተፎካካሪ ለመሆን ቅድመ ዝግጅታቸውን ማጠናቀቃቸውም ተገልጿል።